እንደምላችኋል ተመልካቾቻችን፣ በኢትዮጵያ ሰዓት አቆጣጠር ከቀኑ 7 ሰዓት ሆኗል። ከኢትዮጵያ ብሮድካስቲንግ ኮርፖሬሽን የሰዓቱን ዜናዎች ይዘን ቀርበናል። ከሰዓቱ ዜናዎች ጋር አበበ ሙሉ ነኝ፣ አብራችሁን ቆዩ። ታላቁ የኢትዮጵያ ህዳሴ ኤሌክትሪክ ኃይል ማመንጫ ግድብ ግንባታ አጠቃላይ ከሚያስፈልገው 10.2 ሚሊዮን ሜትር ኪዩብ የአርማታ ሙሌት 7.3 ሚሊዮን ሜትር ኪዩብ ደርሷል። የመሰረት ድንጋይ የተቀመጠበት ስድስተኛ ዓመት ክብረ በዓልም በነገው እለት ይከበራል። ከዚህ ጋር በተያያዘ ተጨማሪ መረጃ ሊያደርሰን ባልደረባችን አበበ ባዩ ከአሶሳ በቀጥታ መስመር ላይ ይገኛል። አበበ እንደምንውላል። ሰሞኑን እንግዲህ በቤንሻንጉል ጉሙዝ ክልል በጉባ ፕሮጀክቱ በሚገኝበት ስፍራ ተዘዋወረ መረጃዎች ስታ ደርሰን ነበር። ሁለት ጥያቄዎችን ነው ማነሳል ለቀትር ስርጭት ሳችን የመጀመሪያው የግንባታው ሂደት ምን ይመስላል የሚለው ነው። ከዛ በተጨማሪ ደግሞ በአካባቢው ያለ እንቅስቃሴ ምን ይመስላል? አመሰግናለሁ አበበ እንግዲህ እንደሚታወቀው ታላቁ የኢትዮጵያ ህዳሴ ኤሌክትሪክ ኃይል ማመንጫ ግድብ ከዛሬ ስድስት ዓመት በፊት ነው እዚህ ጉባ በሰደልና በጉባ ሁለት ተራሮች መካከል ባለ አንድ ነጥብ ስምንት ኪሎ ሜትር ርዝመት ላይ የተጀመረው። እነሆ በእነዚህ ስድስት ዓመታት ውስጥ መላ ኢትዮጵያውያን ብሔሮች፣ ብሔረሰቦችና ሕዝቦች የላባቸው የሆነ ግድብን ገንብተዋል ማለት እንችላለን። እየገነቡም ይገኛሉ። የኢትዮጵያውያን የጋራ ተሳትፎ የሁሉም ኢትዮጵያውያን ማለት ነው፣ ከዝቅተኛ ገቢ ባለቤት ከሆኑ ኢትዮጵያውያን ጨምሮ ሌሎችም ኢትዮጵያውያንና ትውልደ ኢትዮጵያውያን እንዲሁም የኢትዮጵያ ወዳጆች ተሳትፎ ያደረጉበት ይህ ፕሮጀክት አሁን ከበስተጀርባዬ እዚህ ጉባ ላይ የምንመለከተውን ገጽታ ተላብሷል። ታዲያ ይህ ፕሮጀክት እንግዲህ ኢትዮጵያውያን በራሳቸው የሚገነቡት ፕሮጀክት ነውና አጠቃላይ የህብረተሰቡ ንቅናቄ የህብረተሰቡ ተሳትፎን በየጊዜው እያደገና እየጨመረ ነው የሚገኘው። እዚህ ጉባ ላይም አጠቃላይ የፕሮጀክቱን ግንባታ የሂደት ሂደት በአጠቃላይ ለመመልከት ጥረት አድርጌ ነበር፣ ትናንትናም ዛሬም ማለት ነው እዚህ በኔ በስተጀርባ ያለው የግድቡ የቀኝ ክፍል ነው። በዚህ የግድቡ የቀኝ ክፍል ውስጥ አስር የኃይል ማመንጫ ዩኒቶች ይተከላሉ። እያንዳንዳቸው ከ375 ሜጋዋት በላይ ኃይል የማመንጨት አቅም ይኖራቸዋል። ከኔ በስተግራ በኩል ራቅ ብሎ ደግሞ እንደዚሁ የግድቡ የግራ ክፍል የሚገኝበት ነው። እያንዳንዳቸው 375 ሜጋዋት እና ከዛም በላይ የማመንጨት አቅም ያላቸው 6 ዩኒቶች የሚገኙበት ክፍል ነው ማለት ነው። እንግዲህ እዚህ ቦታ ላይ ዋናው ግድብ የሚገነባበት ቦታ ላይ በአጠቃላይ የሚሞላው የአርማታ ሙሌት ወይም ደግሞ ሮለር ኮምፓክትድ ኮንክሪት የሚባለው በአሁኑ ወቅት በዓለም አቀፍ ደረጃ በዘመናዊነቱ ቀዳሚ የሚባለው የኮንክሪት አይነት ነው። የዚህ ሙሌት ስራ ይከናወናል። በዚህም በታላቁ የኢትዮጵያ ህዳሴ ኤሌክትሪክ ኃይል ዋናው ግድብ እኛ የምንገኝበት ቦታ ላይ 10 ነጥብ 2 ሚሊዮን ሜትር ኩብ አርማታ ሙሌት ሮለር ኮምፓክትድ ኮንክሪት ይሞላል። ከዚህ ውስጥ እስካሁን ባለው ሂደት ወደ 7 ነጥብ 3 ሚሊዮን ሜትር ኩብ የሚሆነው የአርማታ ሙሌት ስራ ተከናውኗል ማለት ነው። ሌላው ከዚህ ግድብ በኢፌሪ ብረታ ብረትና ኢንጂነሪንግ ኮርፖሬሽን እየተከናወነ ያለው ተግባር ማለት ነው። የግድቡ ኃይል ማመንጨት የሚያስችሉ ሁለቱ ቀዳሚ ተርባይኖች በቀዳሚነት ወደ ኃይል ማመንጨት ስራ እንዲሸጋገሩ ለማስቻል የሁለት ጀነሬተሮችና ተርባይኖች ተከላ ስነ ስርዓትም እንደዚሁ እየተከናወነ ነው የሚገኘው። ከዚህ ጎን ለጎን ግድቡ ኃይል ካመነጨ በኋላ ወደ ታችኞቹ ተፋሰስ ሀገራት እንዲወጣ እንዲሄድ የሚያስችሉ የቦተም አውትሌትስ ወይም ደግሞ ዝቅተኛ የውሃ ማስተላለፊያ ቱቦዎች እንደዚሁ ብየዳና ግንባታም ተከላም እየተከናወነ ነው የሚገኘው። ታላቁ የኢትዮጵያ ሕዳሴ ኤሌክትሪክ ኃይል ማመንጫ ግድብ ዋናው ግድብ ላይ በተለይ ደግሞ በግራው ጫፍ እንደምንመለከተው በግራው ጫፍ ላይ የ145 ሜትር ቁመት እንዲኖረው ነው የሚጠበቀው። አሁን እዚህ 500 ሜትር ከባህር ጠለል በላይ እንገኛለን ጉባ ላይ በአጠቃላይ 645 ሜትር ከባህር ጠለል በላይ ከፍታ ይኖረዋል። ዋናው ግድብ የሚገኝበት ቦታ በቀኙ ጫፍ፣ በግራ ጫፍ ላይ እንግዲህ 145 ሜትር ቁመት ያለው የአርማታ ሙሌት ስራ ሙሉ ለሙሉ ተጠናቆ ጫፉ ላይ እንመለከታለን። እንደዚህ ወደ ግራ ጫፍ ላይም እንደዚሁ በመገባደድ ላይ ያለበትን ሁኔታ መታዘብ እንችላለን። መሀል ላይ ሌሎች የኤሌክትሮሜካኒካል ስራዎች ከተገጠሙ በኋላ ይህ የአርማታ ሙሌት ስራ እንደዚሁ የሚቀጥልበት ሁኔታ አለ ማለት ነው። እንግዲህ እዚህ በታላቁ የኢትዮጵያ ህዳሴ ኤሌክትሪክ ኃይል ማመንጫ ግድብ ከ10500 በላይ የሚሆኑ ሰራተኞች የሚሳተፉበት ግዙፍ ፕሮጀክት ነው። አሁን እዚህ እኔ በምገኝበት ከቀኑ 7 ሰዓት አካባቢ ባለው እንኳን ወደ 42 ዲግሪ ሴንቲግሬድ ነው ሙቀቱ። ይህ ሙቀት እስከ 50 ዲግሪ ሴንቲግሬድ የሚደርስበት አጋጣሚም አለ። ይህንን ሙቀትም ተቋቁመው እነዚህ 10500 የሚሆኑ ሰራተኞች በአንድ በኩል ነገ መፈጠር ለሚፈልጓት ለሚሿት ኢትዮጵያ እንግዲህ እውን መሆን ጥረት እያደረጉ ይገኛሉ። መላ ኢትዮጵያውያንም ከመላው ከአራቱም አቅጣጫ በውጭ የሚገኙ ኢትዮጵያውያንና የኢትዮጵያ ወዳጆችም ለዚህ ግድብ ፕሮጀክት ግንባታ ስኬታማነት ባለፉት ስድስት ዓመታት ያላሰለሰ ጥረት አድርጓል። ጥረታቸውም እስካሁን ተጠናክሮ ቀጥሏል ማለት እንችላለን እንግዲህ በ መቶ በላይ ለሚሆኑ የግድቡ ሰራተኞች የስራ እድል መፍጠር ብቻ አይደለም። ይህ ፕሮጀክት እንግዲህ ያመጣው ትልቁ ለውጥ እነዚህ 10500 የሚሆኑ ኢትዮጵያውያን ከ30 ከሚበልጡ ሀገራት ከተውጣጡ 300 ባለሙያዎች የሚያገኙት ትልቅ የቴክኖሎጂና የ እንደዚሁ የእውቀት ሽግግር አለ። የእውቀት ሽግግር ደግሞ በቀጣይነት ሀገሪቱ ለምትገነባቸው ፕሮጀክቶች ትልቅ ግባት ሆኖ የሚወሰድ ነው። እዚህ ዋናው ግድብ ያለው አጠቃላይ ገጽታ እንግዲህ በዚህ ሂደት ላይ ነው ማለት እንችላለን። እኔ ከምገኝበት ከዚህ ጉባ እና ሰደል ተራሮች መካከል ካለው ቦታ ደግሞ በ10 ኪሎ ሜትር አካባቢ ራቅ ብሎ በኮረቻ ቅርጽ ወይም ደግሞ በሳድል ዳም ተብሎ የሚጠራው ግንባታ እንደዚሁ እየተከናወነ ይገኛል። የዛ ግድብ ግንባታም 5.2 ኪሎ ሜትር ዝመት ያለው ነው፣ በተራሮቹ መካከል ማለት ነው። የዚህ ግድብ ግንባታም በአሁኑ ወቅት ወደ 15 ሚሊዮን ሜትር ኪዩብ አካባቢ አጠቃላይ በፕሮጀክቱ የ በተለይ የልልና የአርማታ ስራ ይከናወንበታል ተብሎንም ሙሌት ይከናወንበታል ተብሎ ነው የሚጠበቀው ከዚህ ውስጥ ወደ 9.3 ሚሊዮን ሜትር ኪዩብ የሚሆነው የሮክፊል ዳም የሚባለው ማለት ነው። የአርማታ ሙሌት አይደለም፣ በአሸዋና ሌሎችም እንግዲህ የአጠቃላይ የአርማታ አይነቶች ተቀናጅተው የሚገነባ ግድብ ነው። ይህ የሳድል ዳም ወይም ደግሞ በኮርቻ ቅርጽ የሚገነባው ፕሮጀክት ማለት ነው። በአጠቃላይ እዚህ በታላቁ የኢትዮጵያ ሕዳሴ ኤሌክትሪክ ኃይል ማመንጫ ግድብ ዋናው ግድብ ማለት ነው በሃያ አራት ሰዓት በሶስት ሽፍት ተከፋፍለው ሰራተኞች የሚያደርጉት ጥረት ቀጥሏል። ይህ የመላ ኢትዮጵያውያን የጋራ ግድብ ነው፣ የጋራ ፕሮጀክት ነው። ነገም ስድስተኛ ዓመቱ በተለያዩ ዝግጅቶች ይከበራል። ልዩ ልዩ ዝመራ አግብሮችም ተዘጋጅተዋል። የኢትዮጵያ ብሮድካስቲንግ ኮርፖሬሽንም ይህንን ስነ ስርዓት በቀጥታ ለአድማጭ ለተመልካቾቹ የሚያደርስ ይሆናል ማለት ነው። በምሽቱ ዘገባችን ደግሞ ግድቡ በምሽት ውስጥ ምን አይነት ገጽታ ተላብሷል፣ ባለፉት ስድስት ዓመታትስ ምን ምን ተግባራት ተከናወኑ፣ ለመሆኑ ታላቁ የኢትዮጵያ ሕዳሴ የኤሌክትሪክ ኃይል ማመንጫ ግድብ የሀገርን ገጽታ በመቀየር ዲፕሎማሲያዊ አቅምን በመፍጠር የስራና የሰራተኞቹን እድል በመፍጠርና አቅማቸውን በማጎልበት ረገድ ምን ምን ፋይዳዎችን አስገኝ የሚለውን የምንመለከት ይሆናል ማለት ነው። ጉባ ላይ አሁንም ስራው ቀጥሏል። በሶስት ሽፍት ተከፋፍለው የሚሰሩት ሰራተኞችም ይህንን ጥረታቸውን አጠናክረው ቀጥለዋል። ለአሁን ግን ያለን መረጃ አይነን ይመስላል። አበበ ወደ አንተ ልመልስ። አበበ ባዩ ከጉባላ ድረስ ከን ዘገባ አመሰግናለሁ። በሰላም ዋሉ። በተያያዘ መላው ህዝብ እየተረባረበበት የሚገኘው ታላቁ የኢትዮጵያ ህዳሴ ግድብ ለሀገራዊ መግባባት እያበረከተ ያለው ድርሻ ምን ያህል ነው በዚህ ላይ ሪፖርተራችን ሙባረክ መሐመድ ምሁራንን ና የፖለቲካ ፓርቲ መሪዎችን አነጋግሮ ተከታዩን ዘገባ አዘጋጅቷል ዛሬ በነጻነት በአድዋ ተራሮች የኢትዮጵያ ህዝቦች በመካከላቸው ያለው የብሔር የሃይማኖትና የፖለቲካ አስተሳሰብ ልዩነት ሳይገድባቸው የጣሊያን ወራሪ ኃይል እንድል በማድረግ የሀገራቸውን ሉዓላዊነት አስከበሩም። ከዚህ ክስተት 115 ዓመታት በኋላ የኢትዮጵያ ብሔሮች፣ ብሔረሰቦችና ህዝቦችን ለአንድ ዓላማ ያሰለፈ ሌላ ሀገራዊ ሁነት ይፋ ሆነም። ይሄ የማንም ፓርቲ ግድብ አይደለም። ይሄ የማንም ቀበሌ ግድብ አይደለም። የመላ ኢትዮጵያ ህዝብ ግድብ ነው። በህዳሴው ግድብ ዙሪያ የሚካሄደው እንቅስቃሴ የህብረተሰብ መነሳሳቶች ለዜጎች ቅርብ ትስስርና የጋራ አቋምን ከፍ አድርገው እንዲይዙ የሚያስችላቸው እንደምታ ተፈጥሯል ብዬ አስባለሁ። የታላቁ የኢትዮጵያ ህዳሴ ግድብ የፖለቲካ ልዩነቶች ሳይገድቡት ሁሉንም ለጋራ ዓላማ ያሰለፈ እንደሆነ ነው የፖለቲካ ፓርቲ አመራሮች የሚናገሩትም። በብሔራዊ መግባባት ዙሪያ ላይ የህዳሴ ግድብ ከትንሹ እስከ ትልቁ ምን እያደረገ ቦንድ እየገዛ ነው። የኔነትን የኔ ነው የሚልን ስሜት በእጅጉ እያዳበረ የመጣ ብሔራዊ መግባቢያ አንድ ትልቅ የኢንቨስትመንት አካል ነው ብሔራዊ መግባባት ፋይዳ ያለው ቢባል እንግዲህ አስተዋጽኦ ትንሽ ናት። እዚሁ አስተዋጽኦ እያረገ ነው ሁላችንም በያለንበት የዚህ አይነት ድጋፍ ጥያቄ ስነሳ አይሆንም ሞቼ ይገኛለው አንልም። ብዙዎቻችን በተቋሞ ውስጥም ብንሆን ማለት ነው። ኢትዮጵያ ባለፈችባቸው ብዙ የደስታም የመከራም ዘመናት ያ ያ የሰራው አገራዊ መግባባት ያ የሰራው አገራዊ አንድነት የህዳሴ ግድብን፣ ህዳሴ ድልድይ፣ ሌሎችም ፕሮጀክቶች ሰርቷል ብለን እናምናለን። የታላቁ የኢትዮጵያ ሕዳሴ ግድብ ግንባታ ከተጀመረ ስድስት ዓመታትን ቢያስቆጥርም አሁንም በሂደቱ ላይ ጥንቃቄ ሊደረግባቸው የሚገቡ ጉዳዮች እንዳሉም የፖለቲካ ፓርቲ አመራሮች ይናገራሉ። ህዝቡ ያወጣበት ነው፣ የሚጠብቀው ነው፣ ተስፋ የሚያደርገው ነው። ሴኪሪቲው ነገር በደንብ ሊታሰብበት ይገባል ብዬ ያስባለሁ። የጸጥታው ኃይል የራሱ የሆነ ሚና አለው። ሌሊትና ቀን ይጠብቃል ይከላከላል። መከላከያውም፣ ፌዴራል ፖሊሱም፣ የክልሉ የጸጥታ ኃይሎችም ግን ሁልጊዜ ጸጥታ የሚጠበቀው፣ ሰላም የሚረጋገጠው ኢንሚሊዮንስ የጸጥታ ኃይል ስላሰማራ አይሆንም። ዓይን ጆሮ፣ ሁሉ ነገር ሆኖ የሚጠብቀው ህዝቡ ነው። ይህ ዜና በቀጥታ የሚተላለፍላችሁ ከኢቢሲ ነው። የአዲስ አበባ ከተማ አስተዳደር በቆሼ አደጋ ጉዳት የደረሰባቸውን ወገኖች ለማቋቋም የሚረዳ አደረጃጀት ፈጠረ። አደረጃጀቱ ተጎጂዎችን በስድስት የሚከፍል ነው። የአስተዳደሩ ከንቲባ ድሪባኩማ በሰጡት መግለጫ በስድስት የተከፈለው አደረጃጀት ህጋዊ ይዞታ የነበራቸው 16 አባወራዎችና እማወራዎች እንዲሁም 13 የነዚህ ህጋዊ ይዞታ ያላቸው አባወራዎችና እማወራዎች ልጆች 54 ተከራዮች ብዙ ብሎም 102 በሸራና በጭቃ ቤት የሚኖሩ 120 በስጋት ቀጠና ውስጥ ያሉ ተነሺዎችና በአደጋ ወቅት የነፍስ አድን ስራ ይሰሩ የነበሩ የአካባቢው ወጣቶች ናቸው። የአስተዳደሩ ሰራተኛና ማህበራዊ ጉዳይ ቢሮ ኃላፊ አቶ ኤፍሬም ግዛው በበኩላቸው ህጋዊ ይዞታ ላላቸው 16 አባወራዎችና ማወራዎች ለእያንዳንዳቸው ቀድሞ በነበራቸው ይዞታ ልክ ምትክ ቦታ ይሰጣቸዋል ብለዋል። ህይወት ለጠፋባቸው ወገኖች ለእያንዳንዱ የጠፋ ህይወት ልክ ለቤተሰቦቻቸው 400 ሺህ ብር ይሰጣል። የንብረት ካሳ እንደሚከፈልም ተገልጿል። ህጋዊ ይዞታ ያላቸው ወላጆች ላፈሯቸው 13 ግለሰቦች ደግሞ በግል ይዞታቸው ስር የሚውል ቤት ይሰጣቸዋል ተብሏል። ለተጎጂዎች ለመሰረታዊ ወጪ የሚውል ለ3 ወራት የሚቆይ 4500 ብር ለእያንዳንዳቸው የሚሰጣቸው ሲሆን ተከራይ ለነበሩ ወገኖች የ10/90 የጋራ መኖሪያ ቤት ይሰጣቸዋል። በሸራና በጭቃ ቤት ለሚኖሩት ደግሞ በኮልፌ ቀራኒዮና ንፋስ ስልክ ላፍቶ ክፍለ ከተሞች የአስር ዘጠና የጋራ መኖሪያ ቤት በኪራይ ይተላለፍላቸዋል የሚለውም ተገልጿል። በስጋት ቀጠና ያሉት ወገኖች ጉዳይ በቀጣይ ውሳኔ የሚሰጥ ይሆናል ተብሏል። ዘገባው የሪፖርተራችን ፋሲካ እያሌው ነው። በቤንሻንጉል ጉሙዝ ክልል ከህብረተሰቡ የሚነሱ የመልካም አስተዳደር ጥያቄዎችን ለመፍታት የክልሉ መንግስት በተቀናጀ መልኩ እየሰራ መሆኑን ርዕሰ መስተዳድሩ አቶ አሻድሌ ሀሰን ተናገሩ። ከጥልቅ ተሃድሶ በኋላ የተመዘገቡ ውጤቶችን ለመመልከትና የነዋሪዎችን ጥያቄ ለመቀበል የክልሉ ከፍተኛ አመራሮች የተለያዩ ወረዳዎችን ጎብኝተዋል። እዮ መስ በቤንሻንጉል ጉሙዝ ክልል የሚስተዋሉ የመልካም አስተዳደር ችግሮችን ለመፍታት እና የልማት ጥያቄዎችን ለመመለስ በማለም በክልሉ የጥልቅ ተሃድሶ ውይይቶች ሲካሄዱ ቆይተዋል። አሁን ደግሞ ከጥልቅ ተሐድሶ በኋላ የመጡ ውጤቶችን ለመመልከት የክልሉ ርዕሰ መስተዳደርን ጨምሮ ሌሎች ከፍተኛ አመራሮች እስከ ቀበሌ ድረስ በመውረድ ህብረተሰቡን አነጋግረዋል እንደ ሌላ ክልሎች ብናይ ስንት ወጣት ስንት ሚሊዮኖች የሆኑ ነው እኛ ግን ሚሊዮን ይቅርና እንደ ቀበላችን ዜሮ ካፒታል ነኝ። አንድ ሳንቲም የሌለበት ሁኔታ ነው እንደ ወጣት ነው መንግስትስ ምን ይላል ስለዚህ ስለወጣቶች ምን ይላል ክልሉ መንግስትም ሌት ቀን እየሰራ የወጣቶች እና የሴቶች ተጠቃሚ ማረጋገጥ አለብን የሚል አቅጣጫ ነው የተቀመጠ ያለው። በክልሉ የሚገኙ ኢንቨስትመንቶች ወይ ደግሞ የባለ ሀብቶች እንቅስቃሴያቸው የተገደበ ነው እንደ ክልል እዚህ ያለው ሰው ብናበረታታው፣ እኛ ደግሞ እንደ መንግስት አስፈላጊውን ድጋፍ ቅድም በተባለው መሰረት መሬት ማመቻቸት እንደገና የብድር አገልግሎት ካለ ብድሩ እንዲያገኙ ወይ ትራክተር ቅድም በተባለው ቅድመ ክፍያ እየተከፈለ የሚገኝበት ሁኔታ መፍጠር ያስፈልጋል። መብራት ገብቶልናል፣ ገብቶ አለ ስንል ግን አሁን ጄኔሬተሩ ከቆመ ወደ ሁለት ነው ሶስት ወር አካባቢ ሆኗል። ነገር ግን ሁለት ቀን በራ አንድ ወር ነው የሚዘጋው። ሙሉ ጭራን ጎቶ ያለው የጤና ኬላ በቂ የሆነ መድኃኒት የለውም። በተለይ እኛ ሴቶች ተጠቃሚ እየሆነን አይደለም። ስንታመም በቂ አገልግሎት አናገኝም። አያቢ ያሊስገ ከመሪያ ያገባ ነው ቋ ማግኘት ያለብንን ነገር እያገኘን አይደለም። መብራትና ውሃ በጣም ተቸግረናል። ከህብረተሰቡ የተነሱ ጥያቄዎችና ሌሎች በክልሉ የሚስተዋሉ የመልካም አስተዳደር ችግሮችን ለመፍታት ክልሉ እየተንቀሳቀሰ መሆኑንም ርዕሰ መስተዳደሩ አቶ አሻድሊ ሁሴን ተናግረዋል። ህዝቡ ምንድን ነው በልማትና በመልካም አስተዳደር ዙሪያ በሪፖርት ከምንቀበል ይልቅ እዛ ታች ላይ ወርደን በተመረጡ ቀበሌዎች ላይ ህዝብ ለማግኘት የሞከርንበት ሁኔታ ነው የነበረው። ስለዚህ አጠቃላይ የተነሱ ጥያቄዎች ክላስፋይ አድርገናል፣ አደራጅተናል በአጭር ጊዜ ውስጥ የሚመለሱ እንትኖች አሉ፣ የሚመለሱ ጥያቄዎች አሉ። በመካከለኛ ጊዜ ደግሞ የሚመለሱ ይኖራሉ። በረጅም ጊዜ ደግሞ በሂደት እየተመለሱ የሚሄዱበት ሁኔታዎች አሉ። በሌሎቹ ትልቅ በጀት የሚጠይቁና ጊዜ የሚፈልጉ ስራዎች እንዳሉ ደግሞ የጋራ መግባባት የፈጠርንበት ሁኔታ ነው ያለው። በክልሉ የሚገኙ 610 አመራሮች የአቅም ግንባታ ስልጠና በመውሰድ ላይ ሲሆኑ ይህም በክልሉ የሚስተዋሉ የመልካም አስተዳደር ጉለቶች ለማቃለል እንደሚረዳ ታምኖበታል። የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ ኢህአዲግ ከ22 ሀገር አቀፍ የፖለቲካ ፓርቲዎች በሚያደርገው ድርድር እንደማይቀጥል አስታወቀ። ፓርቲው የፓርቲዎችን ድርድር አስመልክቶ መግለጫ ሰጥቷል። ሙባረክ መሀመድ ለሀገሪቱ የፖለቲካ ምህዳር ችግሮች ትክክለኛ መፍትሄ ለማስገኘት ኢህአዴግ ከሀቀኛ ተቃዋሚ ፓርቲዎች ጋር ውጤታማ የሆነ ድርድር ሊያካሄድ ይገባል በሚል ርዕስ ነው የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ መግለጫ የሰጠውም። ፓርቲው በመግለጫው ኢህአዴግ ከሀያ ሁለት ሀገር አቀፍ የፖለቲካ ፓርቲዎች ጋር በሚያደርገው ድርድር እንደማይቀጥልም አስታውቋል። ምክንያቶቹን በመዘርዘር በመድረክ እምነት የሀያ ሁለት የፖለቲካ ፓርቲዎች ልኡካን የፓርቲያቸውን የየፓርቲያቸውን አጀንዳዎችና አቋሞችን ይዘው ተራ በተራ የሚጨቃጨቁበት ስብሰባ ወይም ጉባኤ ከመሆን አያልፍም። ይህ ደግሞ እጅግ ቢበዛ የምክክር ወይም የውይይት ስብሰባ እንደሆን እንጂ የድርድር ስብሰባ ሊሆን አይችልም። ስለዚህ ይህ አካሄድ ከተለመደው የድርድር አካሄድ የወጣ ብቻ ሳይሆን ውጤታማ አይሆንም በማለት ያቀረብነውንም ሐሳብ ኢህአዲግ መቀበል አልፈለገም። ስለሆነም ውጤታማ ሊሆን በማይችል የሃያ ሁለት ፓርቲዎች ውይይት ሂደት ውስጥ መቀጠል ተገቢ ሆኖ ስላላገኘ ነው የሁለትዮሽ ድርድር አማራጭ ለኢህአዴግ አቅርበን ምላሽ በመጠባበቅ ላይ እንገኛለን ሀቀኛ የተቃዋሚ ፖለቲካ ፓርቲዎች የሚል ነው እና ደጋግማችሁ የምታነሱት ምንድን ነው መለኪያችሁ የዚህ የጋራ ምክር ቤት አባል ያልሆነ ምክር ቤት አባል የሆነው ኢህአዴግ በአንድ መልኩ ጥገኛ ሆነዋል በምን ጥቅም ያገኛሉ ድጎማ ይደረግላቸዋል በኢትዮጵያ ፖለቲካ ህይወት ውስጥ የተከሰቱ ችግሮች ላይ የጠበቀ አቋም ያለው ማለታችን ነው። አንዱን ሀቀኛ የሚያደርገው ይሄ እንደዚህ ዝም ብሎ ምንድን ገንዳ ላይ እንደተቀመጠ ውሃ እንደተመቸው ወዲያውዲ ማለት ይሄ ሀቀኛ ተቃዋሚ አያሰኝም። የህዝብ ተወካዮች ምክር ቤት ላለፉት ስድስት ወራት ታውጆ በስራ ላይ የነበረውን የአስቸኳይ ጊዜ አዋጅ ለአራት ወራት እንዲራዘም መወሰኑን እንደሚቃወምም መድረክ በመግለጫው ላይ አስታውቋል። የድሬዳዋ ዩኒቨርሲቲ ከትምህርት ጥራትና አገልግሎት አሰጣጥ አንጻር ሊፈታቸው የሚገቡ ችግሮች አሉበት ሲሉ የዩኒቨርሲቲው ተማሪዎች ተናገሩ። ዩኒቨርሲቲው ችግሮቹ በስፋት እንዳሉ አምኖ ለመቀነስ የሚረዱትን ስራዎች እየሰራ እንደሚገኝ ገልጿል። ዳዊት ጣሰው ተጨማሪ ዘገባ አለው። ከተቋቋመ 10 ዓመት ያስቆጠረው የድሬዳዋ ዩኒቨርሲቲ በየጊዜው የሚቀበለውን የተማሪ ቁጥር እያሳደገና የሚያሰለጥንባቸውንም ዘርፎች እየጨመረ ይገኛል። ይህ እንዳለ ሆኖ በዩኒቨርሲቲው ትምህርት ጥራትና አገልግሎት አሰጣጥ ዙሪያ ተማሪዎቹን አናግረናል። የዩኒቨርስቲው ጠንካራ ጎን ያሉትንም አነሱልን። ጥሩ የትምህርት አሰጣጥ አለ የመምህራንና ተማሪዎች ያላቸው ሪሌሽን ጥሩ ነው። የካፍተሪያ ሲስተሙ አሁን የተሻለ የሚባል ነው። እነዚህ ጠንካራ ጎኖች ቢኖሩም ያሉት ችግሮች ግን በጣም ሰፊ ናቸው። በዩኒቨርሲቲ ቆይታችን ማግኘት የሚገባንን ናተናል ሲሉም ተናግረዋል። የመምህራን እውቀት ማነሱ እሱ ጥያቄ ነው ማለት እዚሁ ተመርቀው እዚሁ የሚቀሩ ሰዎች ሲያስተምሩ የራሱ የሆነ ኤፌክት እንዳለው ብዙ ተማሪዎች ይጠቅሳሉ። እዚህ ግቢ በቆየሁበት ታይም ያን ያህል ከኬሚካል ኢንጂነሪንግ ታስክ ጋር የተያዘ ነገር አግንቻለው፣ ያልኩ አይደለም። ብዙን በቲዮሪ ነው። ፕራክቲካል አለሙ ላይ ደግሞ ስንወጣ ፕራክቲካል የሆኑ ነገሮች ነው የሚጠብቁን። የመዝናኛ ስፍራ ያው ድሬዳ ዩኒቨርሲቲ ውስጥ የለም። ምን ይቀላል፣ የምንፈልገውን መጽሐፎች ማግኘት፣ ማግኔት ሪፈረንሶችን መገላበጥ እንፈልጋለን። ግን እሱን እያገኘን አይደለንም። ምንም አይነት የጤና አገልግሎት የለንም ብንል ነው የሚቀላው። አጋጣሚ ኢመርጀንሲዎች እንኳን ሲሆኑ ልንረዳበት የማንችል ነው ያለው። በተማሪዎች የተነሳውና ሌሎችም ዩኒቨርሲቲው ሊያሻሽላቸው የሚገቡ ችግሮች መኖራቸውን የገለጹት የዩኒቨርሲቲው ፕሬዚዳንት ዶክተር ግርማ ጎሮ በተለይ ከቤተ ሙከራና ቤተ መጻሕፍት ጋር የተያዙትን ለመቀነስ ጥረት እየተደረገ ነው ይላሉ። በአሁኑ ሰዓት ትኩረት ሰጥተ ነው ያን ላቦራቶሪ እየተደራጀ ነው። የቴክስታይል ላቦራቶሪ ነው። ስለዚህ በላቦራቶሪ በወርክሾፕ ብዙ ጥሩ ፕሮግረስ አድርገናል። ቤተ መጽሐፍት ሕንጻው ቢገነባ የመጽሐፍ አቅርቦት ጉዳይ በጣም ቻሌንጅ አድርጎናል። በሀገሪቷ ውስጥ መጽሐፍትን እንደ ልብ ማግኘት ወይም አቅራቢ ድርጅት ማግኘት አስቸጋሪ ነው። እንደ አማራጭ የያዝነው ምንድን ነው? ኤሌክትሮኒክ ሶፍት ኮፒ አለ። ተማሪዎች እነኛን አክሰስ ማድረግ እንዲችል ለመኮራ እየተደረገ፣ በመምህራን ላይ የተነሱትንም ችግሮች ለመቀነስ የሚቀጠሩ አዳዲስ ምሁራን በቂ ስልጠና እንዲያገኙ ይደረጋል ብለዋል። የመዝናኛ አገልግሎቶችን ማስፋትም በቅዳችን ያሉና በቅርብ አመታት የሚመለሱ ናቸው ሲሉም ተናግረዋል። የዩኒቨርሲቲው የተማሪዎች አገልግሎት ዳይሬክቶሬት ዳይሬክተር አቶ መላኩ ማስረሻ ከጤና ጋር በተያያዘ የመድኃኒት አቅርቦች ችግሩ በቅርቡ ይፈታል ነው ያሉት። ከቀይ መስቀል ጋር ተፈራርመን ለዩኒቨርሲቲ ኮሚኒቲውም ለተማሪውም የሚጠቅም ክሊኒክ ማን ነው ፋርማሲ ግቢ ውስጥ የተከፈተ ነው። ኢቭን ከእንደ አምቡላንሱ ነው የሚገባው ቀይ መስቀል ኦልሞስት ቤት ተጠናቆ ሸልፎቹም አረጀ ነው አልቋል። የድሬዳዋ ዩኒቨርሲቲ በዚህ ዓመት ሦስት ሺህ አዳዲስ ተማሪዎችን የተቀበለ ሲሆን በአጠቃላይም ከአስር ሺህ አምስት መቶ በላይ ተማሪዎችን በተለያዩ ዘርፎች እያሰለጠነ ይገኛል። በእኔ በኩል የነበሩት የሰዓቱ ዜናዎች እነዚህ ነበሩ። በያላችሁበት መልካም ቀን